ምን ነው፣ እንደ እናት ልጅ መቆጣጠር አልችልም። ያው ከመቼ ወዲህ ብዬ እኮ ጥሩ አጉል ነፃነት እያልኩኝ መረን እንደለቀኩሽ እንደዚህ፣ ንገረኝ እንጂ። ለነገሩ አንቺ የምታደርጊ እኔ እንደዚህ መረን የለቀኩሽ ማን ይሆን ግን። እናቴ ሰሞኑን እንደዚህ ያበሳጨብኝ እናቴ፣ ግን ደህና ነሽ? ወንድምሽ ድርጅቱን ሊረከብ ነው። የምርሽ ነው? በመጨረሻ አባዬ ተስማማ ማለት ነው። በምን ትምህርቷ እንደሆነ ባላቅም፣ ረዳቱ አድርጎ ሊቀጥራው ሲያሰበው ግን ነው ያችን ገረድ ነው የናሁ ረዳት ያረበት ያሰበት። በደንብ ገብቶሻል? ያሰበው በሱ ቤት እኮ እነሱ ማቀራረቡ ነው እንዴ። ቆባይ ግን ምን እየነካው ነው? ምን አለ በዚህ ሌላው ቢቀር እኔ ልጁ እንኳን ስራ እንድለምድለት ቢያደርገኝ ለዚህ ነው። ከዚህ በኋላ ስርዓትሽን ይዘሽ አባትሽ እንደሚፈልጋት አይነት ሴት ሁኚለት የምልሽ ባልፈልግም። ያችን ጉን ከምትሰራ ቢያንስ ለጊዜ እንኳን እኔ እሞክራለሁ። መቼም ከወንድምሽ ጋር ድርጅት ሄደሽ መዋሉ ምጣዩ አይመስለኝም። ትምህርቱን እንደሆነ እርግፍ ግፍ አድርገሽ ትተሽዋል። ቆይ ግን አልገባኝም። ለምንድነው ኑሀሚን ከቤት ማባረር ያቃተሽ? አሁንማ እንደ እንደድሮ መቆጣትም መጮህም ትታሻል። ኤሚ ምን አለ ማገባሽ ነገር ትታሽ አድርጊ የምትባየው ነገር ብቻ ብታደርጊ። ይሄን ሚስጥርማ ማወቅ አለብን። ማይ ኤደን የሚሏት ሚስጥረኛ ጓደኛ አለቻት። አታረ በሷ በኩል አጣራለሁ እንጂ ማይ ነው አሁን ላይ ያለ ነገር። እንደዚህ አልሰከነችም። ልብ ድሮም ልብሽ ቅልጥ የሚልበትን ነገር ነው የመቻጣሁት። አሁን ወደ ገደለን እንግባ። ኑሀሚን እርጉዝ እርጉዝናት ወይስ አይደለችም? ይሄን ያህል ብር ከሰጠሽኝማ ባትሆንም ነች ነው የምልሽ። ለቀልድ ጊዜ የለኝም። እሺ እሺ፣ እንደዚያ ብሎ ነገረሽ። አሁን የጠየቅኩሽን ነገር ብቻ በፍጥነት ንገሪ። አይደለችም፣ እርጉዝ አይደለችም። ስለዚህ ውሸት ነበር ማለት ነው? ግን እኮ የናሆም እናት የእርግዝናውን ውጤት ይዘው ነበር አይደል? እንዴ በይ አሁን እውነቱን ንገሪ ኑሀሚን እርጉዝ ናት ወይስ አይደለችም? ለወይዘሮ አስቴር የኑሀሚን ሚስጥር እንዳለ ተናግራለች። ምክንያቱም እርጉዝ እንደሆነች እና ውጤቱ ይሄውልሽ ምን እንደሚያሳይ በማለት እንግዲህ ወረቀቱንም ለወይዘሮ አስቴር አሳልፋ ስሰጥ አንቺ ትዕግስተኛ ከሆንሽና ነገሮችን ካመቻቸሽልኝ እኔ ገና ከማን እንዳረገዘች ራሱ እነግርሻለሁ እያለች ባለበት ሰዓት ነበር፣ ኤርሚ ግብት ብሎ ነገሮቹን ሲያወሩ የነበሩትን ነገር ሰምቷል። በጥቂቱ ቢሆን ማለት ነው። ግን ደግሞ አሁን ላይ ወይዘሮ አስቴር እጅግ በጣም ደስ ብሏታል። ያንቺን ሚስጥር የኔ ሚስጥር እንዳያች ሁሉ እኔ ያንቺን ሚስጥር እዣለሁ ምን ይውጥሽ ይሆን በማለት እንግዲህ ከናሆሚ ላይ እጅግ በጣም ስትናገር ነበር። ግን ደግሞ ናሆሚም እንደዚው እዛታለች ማለት ነው እኔ ይህን ነገር የራሴን ነገር እያወቅኩት፣ ይብን ገና ሶስት ቀኔ አልኮነኝም። እንዴት ነው እዚህ ውስጥ እንደዚህ ፈልግሽ ልታገኘው እየቻልሽ ግን ደግሞ ይህን ሚስጥር ለማንም ትንፍስ ስላለው ብትይ የራስሽን ሚስጥር ነው ለአቶ ሌይኩን ሄጄ የምናገረው። አርፈሽ ብትቀመጭ ይሻልሻል የኔ ሚስጥር ያዥ፣ ያንቺን ሚስጥርም እኔ እደብቃለሁ፣ በማለት እንግዲህ ተናግራታለች ማለት ነው። እና አሁን ላይ ወይዘሮ አስቴር እጅግ በጣም ተቀይራለች። ምክንያቱም አቶ ሌይኩንም እንደዚሁ አቶ ተሰማን ወደ ውጭ ደህ የምታሳክመው መቼ ነው እያለች ስጠይቀው ነበረ። ነዋሚም አንድ ነገር ነው እንትን ያለችው የኔ ህይወት በዚህ መልኩት ተበላሽቷል። ምንም የሚያጓጓ ነገር የለኝም፣ ግን ደግሞ አባቴ እንዲታከምልኝ እፈልጋለሁ። አንድና አንድ የአባቴ ህክምና እንዲሳካ እፈልጋለሁኝ በማለት እስከዚው ድረስ ነው ከዚህ ቤት የምቀመጥብሽ በማለት እንግዲህ ለወይዘሮ አስቴር አስጠንቅቃታለች ማለት ነው። ስለዚህ ኑሀሚን አሁንም ማለት ነው ሚስጥሩን ትደብቃለች። በእርግጠኝነት እንግዲህ ወይዘሮ አስቴር አትናገርም፣ ለራሷ ለደህንነቷ ስትል ማለት ነው። ኤደንንም ማስጠንቀቃታለች ወይዘሮ አስቴር ማለት ነው ምክንያቱም ኤደን እንደምትናገር ስለምታቅ ቅድም የተናገርሽውንና የነገርሽኝን ነገር ለማንም ትንፍስ ብለሻል ወይ ብላ ጠይቃታለች ስለምኑ ስለ ናሆሚ እርግዝን እስኪ ዝም በይ ቀስ ብለሽ ተናገሪ ይብን እያለች ማለት ነው ማንም እንዳይሰማ እየፈለገች ይሁን ማለት ነው። እና ለማንም አልተናገርኩም። በቃ ለማንም ካልተናገርሽ አሁንም ለማንም እንዳትናገር ይው ለእኔ ደግመሽ እንኳን እንዳትነግርኝ። ለማንም መናገር የለብሽም። ለአንድ ሰው እንኳን ከተናገርሽ እዚህ ቤት ራሱ ለእኔ ራሱ ደግመሽ እንኳን ብትናገር እዚህ ቤት ምን ጠቃርጌ አስወጣሻለሁ ብላ አስጠንቅቃታለች። ስለዚህ ስለ ኑሀሚን እርግዝና ኤደን ልታወራ አትችልም። አሁን በመጨረሻ እንግዲህ እርማን እንትን ብላታለች ማለት ነው። እዛፍ ነበረ። በነገራችን ላይ ኤደንን ጠይቃት ነበረ እና አህር አደለችም እርጉዝ አደለችም ብላ ነው ድርቅ ያለችው። ግን ደግሞ ብሩ አሳስቷታል፣ ምናልባት ልትናገር ትችላለች። ተናገረች ማለት ደግሞ ከዚህ ቤት ምንጥቅ ብላ ወጣች ማለት ነው። እንዲሁም ናሆም እንግዲህ ያ ትንሽ ጊዜ ወጣ ብሎ ነበር፣ አሁን ላይ ተመልሷል። እንዲሁም ደግሞ አምራን ያረገዘችው የእሱ ልጅ እንደሆነ ያው ሚሴጅ ተልኮለት አውቋል ማለት ነው እና ላባቱ ላቶ ለይኩንም ተናግሯል። በቃ ያለኝ አማራጭ እሷን መንከባከብ ነው፣ ለልጅ ሲል በማለት አዎ፣ እሷን መንከባከብ አለብህ፣ ዘራችን ነው፣ ልጃችን ነው፣ መጣል አንችልም፣ በማለት እንግዲህ አቶ ለይኩንም አስጠንቅቆታል። ግን ደግሞ ሱሰኛ ነች እንዴ በማለት ጠይቆት ነበረ። አባቴ በጣም እንጂ ልክ እንደኔ እኮ ነች። ያኔ እንኳን ወደ እናንተ ለማስተዋወቅ እንኳን ስመጣ በጣም ብዙ ነገሮችን በማስመሰል ነበር። አየህ ልጄ፣ ይህን ነገር ተጠራጥሬ ነው እሷን ሰላይ ላይ እንዲከታተል እያደረግኩኝ በማለት አቶ ለይኩንም ተናግሯል ማለት ነው። ሲቀጥል ድርጅቱን አንተ እንድትመራው እፈልጋለሁኝ፣ በራስህ እንድትሰራ እፈልጋለሁ። ግን ደግሞ የምታግዝህ ኑሀሚን ነች በማለት ነግሮታል። እሺ ደስ ይለኛል በማለት መልሷል ናሆ ማለት ነው። ግን ደግሞ አቶ ለይኩን እኔኮ የምትቆጣ መስሎኝ ነበር። እንዲ አባዬ ለምን እቆጣለሁ? እኔኮ ከእሷ ጋር ምንም አይነት ጠብ የለብኝም። ስለዚህ ብትሰራ ምን ችግር አለሁኝ? ሲቀጥል የኔን ፍላጎት አትንካቤ ነው እንጂ ያልኩኝ እኔ ስል ልጅቷን መጥፎ ነች እንደዚህ ነች ያልኩት ነገር የለም ብሏል። ናሆም ማለት ነው። ስለዚህ አቶ ሌኩን እጅግ በጣም ደስ ብሎታል። ምክንያቱም ስለተረደው ማለት ነው። በነገራችን ላይ ናሆም በጣም ይረዳል። እንደ አባቱ ጎበዝና ጠንካራ ጀግና ነው ማለት ነው። ያው ሱስ ውስጥ ገብቶ ነው እንደዚህ የሆነው እንጂ በጣም ጎበዝ ልጅ እና አስተዋይ ልጅ ነው ማለት ነው። በባለፈው እንግዲህ ናሆሚንም አስቀይሟት ነበር፣ ተናግሯት ነበር ወደዚህ ቤት ከአቶ ተሰማ ከአባትሽ ጋር እየመጣሽው በእርግጠኝነት የእኛን ንብረት ፈልገሽ ነው ብሎ ሌላ ነገሮችን እሷ ያላሰበችውን ነገሮችን ሲናገራት ነበር ማለት ነው። እና በዚያ ምክንያት ያው ይቅርታ ጠይቋታል አሁን ላይ ማለት ነው። ነገሮችን አንተ መጋፈጥ ስትችል እንዴት ሌላ አገር ለቀ ትሄዳለህ? ለነገሮች እኮ መጋፈጥ ነው በማለት አሁን ሁሉን ነገር አውቅ ያለሁኝ ስለዚህ እምራን ያረገዘችው የኔ ልጅ ነው በማለት እንግዲህ፣ ደኔ የምርመረው ውጤቱ ደርሶኛል፣ ልጅ መሆኑን አውቅያለሁ። ስለዚህ እሷም ለልጅ ስል መንከባከብ አለብኝ ደግሜ ደጋግሜ እንግዲህ መገናኘታችን አይቀርም በማለት ሲነግራት ነበር ለናሆሜ። ናሆሜ እጅግ በጣም ነበር የደነገጠችው። ምክንያቱም ልጅ ሆኗል ብሎ ሲነግራት አንደኛ እሱን ስለምትወደው፣ በነገራችን ላይ ናሆምን ትወደዋለች፣ እሱ ጋር የመቀጠል ሀሳብ ነበራት ግን አሁን ላይ ደግሞ ኤርሚን ልጅ ነው ያረገዘችው ማለት ነው እርግዝና ደግሞ ስላለ አሁን እሱን መመኘት አትችልም ማለት ነው። ብችል ወደ ኤርሚ ብትመለስ ነው የሚሆነው ማለት ነው። እና ያን ነገር ሀሳብ ስለነበራት ያው ልጁ የሱ መሆኑን ስታቅ እጅግ በጣም ነበር የደነገጠችው። ግን ደግሞ ነገሮችን በደንብ ማረጋገጥ አለብ የሌላ ሊሆንም ይችላል በማለት መልሳለታለች ማለት ነው። አዎ ነገሮችን እንግዲህ አረጋግጠን ጨርሰናል። እሷን መንከባከብ እና እንግዲህ ማድረግ ያለብኝን ነገር ማድረግ አለብኝ በማለት ተናግሯል ማለት ነው ሲቀጥል እንግዲህ አሁን ላይ ማለት ነው አስቴር እስቲ ወይዘሮ አስቴር እጅግ በጣም ተቀይራለች እንዲሁም ልጇንም ስትቆጣት ነበር እየታመሸሽ የት ሆነሽ ነው እስካሁን እየት ነበርሽ እያለች ስትናገር እንዴማ የእኔ እኮ ነኝ ምንድን ነው ኤሚ እኮ ነኝ መሆኖች ነው እያለቻት ነበር እና ብትኮኝስ እና የኔን ጸባይ እያወቅሽ እንዴት አሁን እንደዚህ ነገ እና ልትቆጣጠርኛችሁ የሚያልሽ ነው እንዴ? በነገራችን ላይ ኑሀሚን ወደዚህ ቤት ስገባ ማለት ነው ስነ ስርዓት አስተምራቸው ነው የምትወጠው። እና አሁን ላይ የራሱን ልጇን ለመጀመሪያ ስትቆጣት ለምን እስካሁን አመሸሽ እንኳን ብላት፣ ለምን እንደዚህ አልሽኝ? እማዬ ተቀይረሻል እኮ ምንድን ነው እንደዚህ የቀይረሽ ነገር እያለች ስትናገር ነበር ማለት ነው። ለነገሩ አሁን ትምህርቱን እንዳለ ትተሸዋል፣ መማሩንም አቁመሻል። ስለዚህ አሁን አባትሽ ያው ድርጅቱን ለናሆም ሊሰጠው ነው ግን ደግሞ አጋዥ ሆኖ እንድታግዘው የፈለገው ደግሞ ናሆሚን ነው። ስለዚህ እሷ ከምትሰራ አንቺ መስራት አለብሽ በማለት ነግራታለች። እንዴ እኔ ለትንሽ ጊዜ ቢሆንም እሷ ከምትሰራበትማ አሰራለሁኝ። ለትንሽ ጊዜ ቢሆንም እሰራለሁ። እሷማ እንደዚያ መሆን የለባትም። በተለይ ከሱ ጋር ገናኘት ወይንም ደግሞ መቀራረብ የለባት እሱ እኮ አሁን እኮ አባዬ እንዲቀራረቡ ያደረገው ሲስተም ነው፣ በማለት አዎ፣ በማለት ወይዘሮ አስቴርም ተናግራለች ማለት ነው። ሲቀጥል ኑሀሚን፣ ከዚህ በኋላ ከእሷ ጋር እንድትደርሽ ወይንም ደግሞ የሆነ ያልሆነ ቃል እንድትናገሪያት አልፈልግም፣ ተያት በማለት ስለ ናሆሚም አስጠንቅቃታለች ማለት ነው። ኤሚ መሆኖች ነው ማየ እያለች እንግዲህ ግራ ተጋብታለች፣ በእናቷ አጸባይ ማለት ነው። ምንድን ነው እንደዚህ የቀየርሽ ምን አድርጋሽ ነው? ልጅቷ እንደ እሷ ልጅ እኮ ምን ጥቃ አድርግሽ ማስወጣት ትችያለች። ጭራሽ ምንም እንዳትያት ምናምን እያልሽ ጭራሽ ለእሷ ታግዥላታለች፣ እንደ ያለች ስትናገራት ነበር። ግን ደግሞ ወይዘሮ አስቴር የራሷን ጉድ ማለት ነው ናሆሚ ስላወቀችባት በዚያም ምክንያት ነው እና አሁን ላይ ታይ አትናገሪያት በቃ ዝም በያት፣ እንደፈለገች ትሁን ብላታለች ማለት ነው። እና ይህን ጉዳይ ደግሞ ማጣራት እፈልጋለሁ ብላለች ኤሚ ማለት ነው። ምክንያቱም እናቴ እንግዲህ ያው ሚስጥረኛ ጓደኛዋ የምትታሰበው ኤደን ስለዚህ ከኤደን አጣራለሁ ብላለች ማለት ነው። እናቷ ምን እንደሆነች፣ እና እንደዚህ እንደሆነች፣ እንዴት እንደተቀየረችባት፣ ምን አይነት ሚስጥር ናሆሚ እንደያዘችባት ይህን ነገር ለማጣራት ወሰናለች ማለት ነው። ሌላው እንግዲህ ኤርሚና እንዲሁም ደግሞ የናሁም ፍቅረኛ ማለት ነው። ተገናኝተው ነበር እና ልጁ የእሱ መሆኑ ደስ ብሎኛል፣ እኔ ይህን ነገር ነበር የፈለግኩት ብላለች ማለት ነው። አምራን ማለት ነው። እና ይህን ነገር ፈልጌው ነበር ሆኖልኛል። ስለዚህ እሱና እኔ የምንቀራረበው አንድና አንድ በልጅ ምክንያት ነው፣ ዋናው የእኔ ልጅ አለመሆኑ ነው ብሏል ኤርሚ ማለት ነው። እኔ ሌላ ያሳሰበኝ ጉዳይ አለ። ስለዚህ ወይዘሮ አስቴር ስታወራ የሰማዋት ነገር አለ። ኑሀሚን እርጉዝ ሳትሆን አትቀርም ብሏታል ማለት ነው። እርጉዝ ሆነች እንዴ? በጣም ነው ደስ የሚለው ብላለች። አንደኛ ከዛ ቤት የምትወጣበት አጋጣሚ ይፈጠራል። አቶ ለይኩን ይህን ነገር ከሰማ እሷን አያባረራታል። እሷን አባረራት ማለት ደግሞ ለልጁ ሲመኛት የነበረችው ሴት በዚህ መልኩ ካገኛት በእርግጠኝነት እኔ የልጁ እንግዲህ የልጁ ልጅ ማለት ነው የናሆምን ልጅ አርግጄ ስለሆነ እኔን ይመርጠኛል። ስለዚህ ናሆምን እኔ በኩራት አገባዋለሁ ማለት ነው። በጣም ጥሩ ነገር ነው። ስለዚህ ምን ማድረግ ነው የምትፈልገው? ስትለው እንድታጣሪ ይፈልጋለውኝ። ስለዚህ ጓደኛሽ፣ የቅርብ ጓደኛሽ ሄደን አይደለች? ስለዚህ እሷን እንድታጣሪ ይፈልጋለሁ ስላት እሺ አጣራለው፣ ችግር የለውም ደውዬላት፣ አይደለም አሁን እንኳን እዚው ቤት ድረስ በመሄድ እኔ ራሱ አገኛታለሁ፣ ጠይቃታለሁ። በጣም ጥሩ ነገር ነው። ነገሮቹ በሙሉ መስመር እየያዙ ነው በማለት እንግዲህ ኤደንን ማግኝታ ስታፋጥጣት ነበረ። ኤደን ወይዘሮ አስቴን ለማንም እንዳትናገሪ፣ ከተናገርሽ ከዚህ ቤት ምንጥቅ አድርጌ አስወጣሻለሁ። ለሰው መናገር አይደለም ደግመሽ ለእኔ እንኳን ስለ ናሆሚ ጉዳይ ብታወሪ ከዚህ ቤት ትወጫለሽ ብላታለሽ ማለት ነው እና አሁን ላይ ብር እዛ ነው እንግዲህ ብር እዛ ማለት ነው። ስትጠይቃት እርጉዝ ነች ወይስ አይደለችም ብላ ስትጠይቃት አደለችም ብላለች ማለት ነው እና ብሩን መነጨቀቻት። አሁን ንገሪኝ እውነቱን እርጉዝ ነች ወይንስ ደግሞ አደለችም የሚለውን ነገር፣ ትክክለኛ ነገር እንድትነግርኝ እፈልጋለሁ ስትላት፣ እንግዲህ በጣም ልንገራት አልንገራት፣ ብሩን ልውሰድ አልውሰድ እያለች እያሰበች ትገኛለች ኤደን ማለት ነው። በስተመጨረሻም በዚህ ፓርት ላይ ነው ያለቀው። እንግዲህ ቀጣይ ምን ይፈጠራል የሚለውን አብረን በጉጉት የምንጠብቅ ይሆናል። ውድ ቻናል የተከታታዮች ቤተሰቦች ብያላችሁ፣ በሰላማቸው ይብዛ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።